የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል በሁለት ምዕራፎች እያካሄደ የሚገኘውን የተሳታፊ ልየታና የአጀንዳ ማሰባሰብ ምዕራፍ የማጠቃለያ ስነስርዓት እየተካሄደ ነው። በቀጥታ ስርጭት ወደ እናንተ የሚደርስ ይሆናል። በእኛ በኩል ከወዱ የተሰናበትን መልካም ጊዜ። በጣም እናመሰግናለን። በጣም እናመሰግናለን። የአማራ ክልል አጀንዳዎች በዚህ ሰዓት ኮሚሽኑ ተረክቧል። በጣም እጅግ አድርገን እናመሰግናለን። ከዚህ በኋላ የመዝጊያ ንግግሩን እንዲያደርጉልን ኮሚሽነር መላኩን ወደ መድረክ ጋብዛለው። እናንተ በጣም አመሰግናለሁ። አጀንዳውን ያጠናከራችሁ ከጀርባ ስለምትፈርሙ በኋላ ያደርጋለን። ሰላም ነው! ሰላም ነው! ሰላም ነው! ለአማራ ክልል ሰላም ነው! ለኢትዮጵያ ሰላም ነው! በቃ ሰላም ይቀጥላል። ጫጫታ ጸጥ ይላል። የተከበራችሁ የወረዳ ማህበረሰብ ወኪሎች፣ የተከበራችሁ የክልሉ መንግስት ወኪሎች፣ የተከበራችሁ የፖለቲካ ፓርቲዎች ወኪሎች፣ የተከበራችሁ የተቋማትና ማህበራት ወኪሎች፣ የተከበራችሁ የታዋቂና ተጽዕኖ ፈጣሪ ግለሰቦች ወኪሎች፣ ክቡራትና ክቡራን፣ አንድ ክስተት ታሪክ ተብሎ ከሚገለጽባቸው ምክንያቶች አንዱ በዘመናት መካከል አንድ ጊዜ ብቻ የሚፈጸም ሆኖ ሲገኝ መሆኑን ብዙዎቻችን እንስማማበታለን ብዬ አስባለሁ። በሌላ በኩል አንድ ይፈጸማል ተብሎ የማይታሰብ ሁነት ውጣ ውረዶችን አስተናግዶም ቢሆን ለስኬት ሲበቃ ያን ጊዜም ጉዳዩን እንደ ታሪካዊ ክስተት የመቁጠር ሁኔታም ይታያል። የኢትዮጵያ ሀገራዊ ምክክር ኮሚሽን እንደ ሀገር እያካሄደ ያለው የምክክር ሂደት ከሺህ ዓመታት የሀገራችን የምስረታ ዘመን በኋላ አሁን ላይ በመደረጉ ታሪካዊ ክስተት ነው ቢባል ማጋነን አይሆንም። በአማራ ክልል የተካሄደው ምክክር ደግሞ እንደምታውቁት ብዙ ውጣ ውረዶችን አልፈን ያሳካ ነው። በመሆኑ በብዙ መልክ ታሪካዊ የምክክር ሂደት እንደሆነ ኮሚሽኑ ያሰምርበታል። ገና ከተሳታፊዎች ልየታ ጀምረን ወደ አማራ ክልል ስንገባ በአንድ በኩል ቤተሰቦቻችንና ወዳጅ ዘመዶቻችን በስስት ሲያዝኑልን የምክክሩን ሂደት ምክንያታዊ ባልሆነ ሁኔታ የሚነቅፉ ደግሞ ሲተቹን፣ ደጉ የአማራ ሕዝብ ግን እቅፍ ድግፍ አድርጎ ለዚህ ቀን ለዚህ ስኬት ከእግዚአብሔር ጋር አብክቶናል። በዚህ አጋጣሚ በአራቱም የክልሉ ማዕዘናት የሚገኘውን የአማራን ሕዝብ በኮሚሽኑ ስም ዝቅ ብዬ እንዳመሰግን ይፈቀደልኝ። ክቡራትና ክቡራን ከመጋቢት ሃያ ሰባት ቀን ጀምሮ እስከዛሬ ድረስ የአማራ ክልልን የምክክር ሂደት ስንመራ ስንከታተል እና ስንደግፍ እኛ ራሳችን ከክልሉ የምክክር ተሳታፊዎች እጅግ በርካታ ቁም ነገሮችን አገኝተናል፣ ትምህርትም ቀስመንበታል። በመጀመሪያው የምክክር ምዕራፍ ሲሳተፉ የነበሩ የወረዳ ማህበረሰብ ተወካዮች ውጣ ውረድ ሳይበግራቸው እዚህ በመገኘት በፍጹም ኢትዮጵያዊ ጨዋነት አጀንዳዎቻቸውን ለይተው ሲሄዱ በክልሉ ሕዝብ ጨዋነትና ቁርጠኛ አቋም ተደንቀን ነበር። እዚህ ያላችሁ የባለድርሻ አካላት ወኪሎችም ይህንኑ በመድገም ግርምታችንን እጥፍ ድርብ አድርጋችሁታል። ስለሆነም በኮሚሽኑ ስም በድጋሜ እንዳመሰግናችሁ ይፈቀድልኝ። የተከበራችሁ የዚህ መድረክ ተሳታፊዎች በቆይታችን የሁሉም የአማራ ህዝብ ጉዳዮች ናቸው የሚባሉ አጀንዳዎች ሲነሱ ተከታትለናል። ከክልላችሁ አልፎ ሀገር እንደ ሀገር እንድትቀጥል ጉልህ ሚና የሚኖራቸውን አጀንዳዎች እንደለያችሁም የኮሚሽኑ ባልደረቦች የአይን ምስክሮች ነን። እኛም ዛሬ ያስረከባችሁንን አጀንዳዎች ወደ ኮሚሽኑ ምክር ቤት በማቅረብ ከሌሎች ወንድሞቻችሁና እህቶቻችሁ አጀንዳዎች ጋር ተጣምረው ለቀረጻ እንዲቀርቡ አደራውን እንደተረከብናችሁ ለማረጋገጥ ወዳለሁ በመሆኑ ኮሚሽኑ ምክክርን ባህል በማድረግ ዘላቂ ሰላምን ለማረጋገጥ እየሰራ ባለው ስራ ህዝባችን ከኮሚሽኑ ጎን ሆኖ ያደረገው ጥረት የሚደነቅ ነው። አጀንዳዎችን ለይቶ ለኮሚሽኑ ማስረክብ ብቻ ግን የጀመርነው ጉዞ የመጨረሻ ግብ አይደለም። በመሆኑ ኮሚሽኑ በአዋጅ በተሰጠው ስልጣንና ኃላፊነት መሰረት የቀረቡ አጀንዳዎች ተፈጽመው ህዝባችን የራቀው አንድነት፣ ሰላምና አብሮነት እውን ይሆን ዘንድ አስፈላጊውን ሁሉ እንደሚያደርግ እያረጋገጥኩላችሁ፣ እናንተም ከኮሚሽኑ ጎን በመሆን ለአፈጻጸሙ የሚጠበቅባችሁን ሁሉ ድጋፍ እንድታደርጉ በዚህ አጋጣሚ ጥሪ ማቅረብ ወዳለሁ። በመጨረሻም ኮሚሽኑ ይህንን ስራ በስኬት አከናውኖ እንዲጨርስ መላው የአማራ ህዝብ፣ የባህር ዳር ከተማ ነዋሪዎች፣ የአማራ ክልል መንግስት፣ የባህር ዳር ከተማ አስተዳደር፣ የአማራ ክልል ምክር ቤት፣ የአማራ ክልል ስራ አመራር ኢንስቲትዩት፣ የባህር ዳር ዩኒቨርሲቲ፣ የጸጥታ አካላት፣ የኢትዮጵያ አየር መንገድ፣ ጋዜጠኞች፣ በጎ ፈቃደኞች፣ ሞዴሬተሮች፣ ተባባሪ አካላትና ሌሎችም ስማችሁን ሳልጠቅስ የቀረሁ በሙሉ ለነበራችሁ የማይተካ አስተዋጽኦ በኮሚሽኑ ስም አመሰግናለሁ። በመጨረሻም ከመጋቢት 27 ቀን 2017 ዓ.ም ጀምሮ እስከ ዛሬ ድረስ በባህር ዳር ከተማ ሲካሄድ የቆየው የአማራ ክልል የምክክር ምዕራፍ በስኬት መጠናቀቁን ሳበስራችሁ በደስታ ነው። አመሰግናለሁ። እግዚአብሔር ኢትዮጵያና ህዝቧን ይባል። ኮሚሽነር መላኩን እጅግ እናመሰግናለን። በዚህ አጋጣሚ ደግሜ የምገልጸው ኮሚሽነር መላኩና ኮሚሽነር ዶክተር ዮናስ ከወረዳ ጀምሮ ተሳታፊዎችን በመለየት እዚህ ያደረሱ ኮሚሽነሮች ናቸው። አጀንዳውን ያጠናክራችሁ ሀያ አምስት ሰዎች ተሳታፊዎች ፊርማችሁን ስለምታዘት ስለምታረጉ ወደ መድረክ በኋላ ላይ ተሳታፊዎች ፊርማችሁን چون ስለምታዘት ስለምታረጉ ወደ መድረክ በኋላ ላይ እንድትመጡ ስብሰባ መንግስት ተሳታፊዎች ደግሞ ምክር ቤት ትሆናላችሁ። ተጽዕኖ ፈጣሪዎች በተሰባሰባችሁት ቦታ መንግስት ተሳታፊዎች ደግሞ ምክር ቤት ትሆናላችሁ። ተጽዕኖ ፈጣሪዎች በተሰባሰባችሁት ቦታ ፖለቲካ ፓርቲ በተሰባሰባችሁት ቦታ ማህበረ የወረዳ ማህበረሰብ